በደቡብ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የተመራው የክልሉና የዞኑ ከፍተኛ አመራሮች የሉካን ቡድን የኮሪደር ልማት፣ የአረካ ሊቃ ትምህርት ቤት፣ የሌማት ትሩፋት፣ የበልግ እርሻ እንዲሁም የአየር ማረፊያ ግንባታ ጉብኝትን አካሂደዋል። አቶ ጥላሁን በዚህ ወቅት እንዳሉት በቦሎሶ ሶሬ ወረዳና በአረካ ከተማ እየተከናወኑ ያሉ የልማት ስራዎች አበረታች ናቸው። ከተረጅነት ለመላቀቅ የሚደረገው ባህር ዛብ ተረጅነትን ነው ግን ከተረጅነት ለመላቀቅ ዓመቱን ሙሉ ማሳዎቻችን በሰብል እንዲሸፈኑ እናድርግ ተብሎ የተላለፈውን መልእክት በመቀበል አርሶ አደሩ በተጨባጭ ከተረጅነት የመላቀቂያ መንገድ እርሻችንን በደንብ ማረስ አለብን ብሎ የጀመሩት አስተማሪ የሆነ ስራ አይተናል። የበቆሎ በልግም በጣም በጥሩ ሁኔታ ምርት ሊሰጥ ማሳ እንደሆነ በደንብ ማሳ ክረምቱን ደግሞ የሚተከለው ችግኝ ጣቢያን ጉብኝ ያደረግንበት በተለይ ችግኝ ዝግጅቱ በጣም የተሻለ ነው እና አጠቃላይ የግብርና ስራ በእጅጉ አመርቂ እና ሳቢ የሆነ ስራዎችን አይተናልና ህብረተሰቡን በማሳተፍ እየተሰሩ ያሉ የልማት ስራዎች በዞኑ እንዲሁም በክልሉ በሁሉም አካባቢዎች እንዲሰሩ ትኩረት ተሰጥቶ ሊሰራ እንደሚገባም ርዕሰ መስተዳድሩ ጠይቀዋል። በዞኑ በቦሎሶ ሶሬ ወረዳና አረካ ከተማ የታየ ልማት ስራ እጅግ በጣም አመርቂ ህዝቡን ያሳተፈ ተጠቃሚነትን የበለጠ እያጎላ ያለ ቀጣይነት ያለውና ባስቀመጥነው ስትራቴጂ መሰረት የተሰሩ ያሉ ስራዎች፣ አመራሩ ከህዝቡ ጋር ተቀናሽቶ ትምህርት ሊሆን የሚችል ስራ እየሰሩ ናቸውና ይህንን በሌሎች ወረዳዎችም ከተሞችም አስፋፍቶ እንዲሄዱ በዚ አጋጣሚ ለወላይታ ዞን አመራር አደላላ ማለት ነው። የክልላችን ሌሎች ዞኖችም ከዚህ ዞን ከዚህ ወረዳ ትምህርት ሊወሰድ የሚችለው በተለይ የተለየ በጀት ሳይመደብ ህዝብ አስተባብሮ ኮሪደርን ማልማት እንደ ኢኒሽቲቭ ያስቀመጥ ነው። የማህበረሰብ መድኃኒት ቤቶች ግንባታ በጥራት የተገነባ ያለው ጥራት ያለው ትምህርትን ለማስፋፋት በሊቃ የተጀመረ ትምህርት ቤት፣ እንዲሁም ደግሞ የልማት ትሩፋት ስራዎች ህዝቡን አስተባብሮ ይሄዱ ያሉት አስተማሪ ነው እና ይህንን አቀናሽተው አስፋፍቶ እንዲሄዱ አድራ ለማለት ነው። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም በበኩላቸውም የታዩትን ምርጥ ተሞክሮዎች በዞኑ በሁሉም አካባቢዎች ለማስፋት እየተሰራ መሆኑንም ተናግረዋል። ይህንን መልካም ስራ ወደ ሁሉም አካባቢ ከማዳረስ አኳያ በከተሞች ከኮሪደር ልማት ጋር ተያይዞ እየተሰሩ ያሉ መልካም ስራዎች ሁሉም አካባቢ ማለት ይቻላል። ጅምር ስራዎች አሉ፣ ግን በቂ አይደሉም። ይህንን ከማስፋት ጋር ተያይዞ ከሁሉም ባለድርሻ አካላት ጋር ውይይት አድርገን እነሱም ወደ ስራ ውስጥ እየገቡ ያሉበት ሁኔታ ነው ያለው። ይሄ ብቻም ሳይሆን በአንድ አካባቢ የተሰሩ መልካም ስራዎችን ሌሎች አካባቢዎች መጥቶ የሚያዩበት ፕሮግራምን ጭምር አዘጋጅተን ወደ ስራ ውስጥ እንገባለን የሚለውን ታቅደን እየሰራ ነን ያለ ነው። ዘገባው የወላይታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።